ባለቤቷን ስላስያዘችው ያዘችው አህያ የተወሰነ እስኪ ያጫውታል እንዴት ነበር ሁኔታው? ሰውየው እህል ለመሸጥ ይመጣል። ያመጣና ያው በሚዛን ነው የሚሸጠው። ራፋን ጠብቀ ነው ምትሄደው። አንዳንድ ጊዜ ግርግር ይፈጠራል። ቶሎ ቶሎ ያወርዱና ሂሳብ ያለተገቢ የሚቀበሉ አሉ እና እና ሰውየውም እህሉን አስመዘነና እንትን ካለ በኋላ ገንዘቡን ተቀበለው። ከሰውየው ላይ የተቀበለውን ብር ኪሱ ከተተ በሁለተኛ እህሉን ከገለበጠ በኋላ እንደገና ደግሞ እንዳልተቀበለ በሆነው ይቀበለዋል ከሰውዬው ላይ ይህኛውን ብር ደብቆታል ማለት ነው፣ ሁለተኛው ብር። ከዛ በኋላ አህያዋን ያን ባዶ እንትን ጆንያ ይጭንባትና ያስርባትና ይለቃታል። አህያዋ ቀጥ ብላ ትሄዳለች። ሰውየው ከጓደኞቹ እያወራ ምን እያለ ሲከተል፣ ቀጥ ብላ ሄዳ ፖሊስ ጣቢያ ገባች አህያዋ። ከዛ ሰውየው ተከትሎ ገብቶ አህያውን ሊያወጣት ቢላት ቢላት እንቢ አለች፣ አልወጣም ከዛ ፖሊሶቹ ምን ሆና ነው ምናምን ነገር፣ እነሱም ሊያወጡ ሞክሮ እምቢ አለች። ይሄማ ችግር አለበት፣ ስለዚህ አህያዋ መታየት አለባት ተባለ። በዛ ተመኖ ይታያል ተባለ። በቃ ኖ ይሄን የተጫነው ነገር ይውረድ ተባለ። በዚህ መሃል የተጭበረበረው ሰውዬ በሩ ፖሊስ ጣቢያ ያመጣል። ሁለቴ እንደተቀበለው ተረድቷል ማለት ነው። ከዛ በኋላ አህያ ላይ የተጫነው ነገር ወርዶ ሲራገፍ ሁለተኛ ብር የጠበቀው ነገር እዛ ውስጥ ደብቃለች ደብቆት አለካ ስለዚህ አህያዋ ባለቤቷን አሳስራ ሁለት ዓመት እስራት ነው የተፈረደበት ሰውዬው። ካቴና ሾር ሳምንታዊ ፕሮግራም በአባይ ቲቪ እንዲሁም ደግሞ በካቴና የዩቲዩብ ቻናል ይጠብቋል።